በደቡብ ኮሪያ የሚገኝ አንድ ኩባንያ በሰው ሰራሽ አስተውሎት የሚሰራ ኒዮ የተሰኘ ሪቦት ሮቦት፣ ቅርታ፣ እንግዲህ አፎ ለምታ ነው ሪቦት አልኩት። እንግዲህ ለቤት ውስጥ ተግባራት እንዲያከናውን ነበረ የተፈበረከው ሲሰራ። ኋላ ላይ ግን ጥሩ ስለሆነ አፈጻጸሙ ወደ አመራር ክፍል መጥቷል። ሰው ነበር አለ እንደዛ እየሆነ መጥቷል። እና ይሄ ነገር እንዴት ነው ነገሩ? ያው ሮቦት ወይም ደግሞ ኤአይ ከሰው ልጅ በተሻለ ቅልጥፍና በተሻለ ጥራት ይሰራል። ይሄ ነገር እንግዲህ የሰው ልጅ ወደ ኋላ እያስቀረው ነው። ሰው ደግሞ ሰው ነው፣ እንደ ሰው ነው መስራት የሚችለው። ሊሚት አለው። ሰው ሶስትና አራት ቀናት ያላረፍቱ መስራት አይችልም። ከዚህ ከዚህ አንጻር እንግዲህ እነሱን ተመራጭ እያደረጉ ነው። እንግዲህ ይህ ሰው ሰራሽ አስተውሎት ኤአይ በተለይ በንግድና ውሳኔ አሰጣጥ ላይ ቀደም ሲል እንግዲህ የሰው ልጅ ሚና የነበሩትን ነገሮች ራሱ እያከናወነ ነው። አንዳንድ ውሳኔ አሰጣጦች በተለይ ችግር ሊያመጣ ይችላል ተብሎ የሚታሰበው ምንድን ነው? ሰው ስሜትን፣ ሀሳብን የመረዳት አቅም አለው። ይሄ ግን ኤአይ ነው ስ አሁን አንቺ ደስታ ይሁን ሀዘን ይሁን ነገሮችን መረዳት ይችላል። እነዚህ ደግሞ እዚህ ደረጃ ላይ አልደረሱ። አይተሃል ሰሞኑን ቪዲዮ ላይ ቲክታክ ላይ በኤአይ የተሰሩ እንትን እየተደራረጉ ኢንተርቪው እየተደራረጉ ነው እና ሲጠያየቁ እንዴት ነው? ምን ተሰማሽ? እንደዚህ ስለሆነ ብላስጠቃት እኔ አይ ነኝ ምንም አይነት ስሜት የለኝም ትላለች። በደረቀ መልኩ ማለት ነው። እና ያንን ነው እያጣን ያለ ነው። የስ አሁን ደግሞ ያን ስሜት ማግኘት ሲችሉ እጅግ በጣም ከባድ የሚሆንበት ጊዜ ይኖራል። ምክንያቱም የሆነ ከሰው ልጅ ጋር የመገዳደር ነገር ይኖራልና በተለይ በዚህ ቴክኖሎጂ ስራ ውስጥ ካሉ ሰዎች መሀል ስጋታቸውን የገለጹም አሉ። በተለይ የሰው ሰራሽ አስተውሎት ፈርቀዳጅ ነው የሚባልላቸው ጄፍሪ ሂንተን የሰሩትን ቴክኖሎጂ ፈርተውታል። እራሳቸው አንዳንዴ በእርግጥ እንዳልነው እኮ ነው ያሳደግ ነው ልጅ ባግባቡ ካላሳደግ ነው ከእኛ ቁጥጥር ውጭ ከወጣ እንፈራዋለን እኮ ምክንያቱም፣ መጀመሪያ ላይ የመጣበት ሂደቱም ይወስኗልና የሰው ሰራሽ አስተውሎት እንግዲህ በአሁኑ ወቅት በርካታ ዛሬ እኮ ከበፊት ጀምሮ ያሉ ሙቪዎች አሉ፣ ሮቦቲክ ሙቪዎች ኢቨን ዊል ስሚዝ የሚሰራበት ይመስለኛል ሮቦት ሆኖ ተፈጥሮ ከዛ በኋላ ሮቦትነቱን የሚለውጥበት የሚያድግበትና የሚፈሩት መልሰው ብዙ ሙቪዎች አሉ በዛ ጉዳይ ላይ የተሰሩ። አሁን ወደ ህይወታችን ላይ እያወረድ ነው ያለ ነው ነገር በጣም አብዛኞቹ የነሱ ቴክኖሎጂዎች ተመልክተሽ እንደሆነ መጪውን ጊዜ የሚተነብዩ በተለይ ደግሞ ምን ሊሰሩ እንዳሰቡ የሚሰሩበት ጭምርም ነውና ቀደም ሲል እንዳነሳ ነው ደግሞ ዶክተር ጎፍሬ ሂንተን የሰው ሰራሽ አስተውሎት አባት በመባል የሚጠሩ የኮምፒውተር ሳይንስ አባት ናቸው። ና እ ኮምፒውተር ሳይንስ አባት ከፈሩኝ አለምን አንፈራም። ምክንያቱም በደንብ ጠለቅ አድርገው የሚያውቁት በደንብ ይህንን የሰው ሰራሽ አስተውሎት ሊመጣ የሚችለው ፈተናም ከዛም በኋላ ደግሞ ሊኖር የሚችለውን ተስፋ ገልጸውታል። ና በሰው ሰራሽ አስተውሎት ኤአይ የስራ ቅልጥፍናን፣ ምርታማነትን ቀደም ሲል እንዳልነው ስህተቶችን መቀነስ ይቻላል፣ ወጪ መቆጠብ ይቻላል። የተሻለ ውሳኔ በመስጠት ለሰው ልጆች በርካታ ጠቀሜታ ሊጠቅሙ ይችላሉ። ግን አንዳንዴ ደግሞ ያለ ሰው ራሱን ችሎ መስራት ተግባራትን ማከናወን በሚችልበት ጊዜ ለሰው ልጅ ስጋት ይሆናል። የሰው ልጅ የሰው ልጅ ስሜት ይረዳል። በሀሳብ እንግባባለን፣ በስሜት እንግባባለን። ለምሳሌ ዳኝነት ላይ ፍርድ ለመስጠት የሰው ልጅ ሁለቱ ግራ ና ቀኝ ማዳመጥ ይችላል። ከሁኔታዎች ደግሞ ስሜትን ብዙ ነገርን ተረድቶ ይህንን ነገር መስጠት ይችላል እና ቴክኖሎጂ ከጥቅሙ ይልቅ አደጋ ደቅኗል ነው የሚሉት እነሱ ባለሙያዎቹ። እና እንግዲህ ከዚህም ባሻገር ደግሞ በርካታ ችግሮችም ሊፈጥር ይችላል ነው እና የኤአይ መስራች አባት የሚባሉት ጄፍሪ ሂንተን ቴክኖሎጂ ከሚጠበቀው በላይ በፍጥነት እየገሰገሰ ነው። ሁላችንም እንደምናየው በርካታ ነገሮች ከሰው ቁጥጥር ውጭ ራሳቸውን ችሎ መስራት የሚችሉ፣ ቅድም እያወራሁ ነበር። ለምሳሌ ባንክ ላይ ኤቲም ገንዘብ ይሰጣል፣ ፖዝ ማሽኖች ገንዘብ ይቀበላሉ ሰው ላይ ያስፈልጋቸው ይችላል። ከጊዜ በኋላ ሌሎች ሌሎች ቦታዎችም ላይ ለምሳሌ እንደ ኢትዮ ቴሌኮም ያሉ ቦታዎች፣ ሌላች ቦታዎች ላይ ሰዎች መስኮት ላይ ቁጭ ላይሉ ይችላሉ። ያንም በራሱ ጊዜ ሰው ከማሽን ጋር ወይም ደግሞ ከኤአይ ጋር በራሱ መንገድ መግባባትና ስራዎችን መከወን ይችላል ና ከዚህ አንጻር እንግዲህ የሰው ሰራሽ አስተውሎት የማሰብ ችሎታ ከሰዎች ከበለጠ ሌላው ስጋት ነው የሚባለው ሰዎች ይህንን ቴክኖሎጂ ለመቆጣጠር ምንም አይነት መንገድ ላይኖራቸው ይችላል። የፈጠሩት ነገር አንድ ቀደም እንዳልሽው አንዳንድ ፊልሞች አሉ፣ እንደዚህ ከሰው ቁጥጥር ውጭ ሆነው ሰውን ማጥቃት የሚጀምሩበት መጨረሻ ላይ እነዛን ነገሮች ሰዎች ለመቆጣጠር እጅግ በጣም ረጅም ርቀት ሄደው ከፍተኛ ዋጋ ከፍለው በጣም ዋጋ ሲያስከፍሉ በጣም እንግዲህ። ከዚህ ባሻገር ባለሙያው የሚሉት ቴክኖሎጂው የጋረጠው በርካታ አደጋዎች አሉት። ጥቂት በተለይ የአጭር ጊዜ አደጋዎችና የረጅም ጊዜ አደጋዎች እያሉ ይከፍሏቸዋል ና እንግዲህ ትልቁን አደጋ መምረጥ ከባድ ነው ነው የሚሉት። ዘርፈ ብዙ ነው። እነሱ እንደታያቸው ከሆነ የሚገጥመን ትልቁ አደጋ እንደ ሳይበር ጥቃቶች፣ ሀክም ሊያደርጉን ይችላሉ። ከኛ ከበለጡ እኛን መቆጣጠር ይችላሉ። ለምሳሌ ምርጫ ማበላሸት፣ ፋሽዝም እንዲፈጠር የሚያደርግ ትልቅ አደጋ አለ ይላሉ እና እኔ እንደማስበው በረጅም ጊዜ ውስጥ ትልቁ አጠቃላይ ስጋት እኛ የሰራ ናቸው ግዳ ፍጡራን ከእኛ በልጠው ብልህ መሆን እንዳይችሉ ነው። ስራችንን፣ ገንዘባችንን እየነጠቁን ያሉት ነው የሚሉት። እና ሰው ሰራሽ አስተውሎት እንግዲህ ቅልጥፍናና ምርታማነትን ከመጨመር አንጻር ያለው ጥቅም እንዳለ ሆኖ ማለት ነው። እንደውም ሲገልጹት ቆንጆ አገላለጽ አለው፣ ገዳይ የነብር ግልገልን ማሳደግ ነው። ቅድም እኔ እንደውም የገለጽኩት አንዳንዴ በጸባይ በባህሪ በምንም ያልተገራ ልጅ እንደማሳደግ ማለት ከአንቺ ባህሪና ስብና ሳይሆን ከውጪ ተገቢ ያልሆነ ወይም ደግሞ ባድ የሆነ ባህሪ ለምሳሌ ስርቆትን፣ ወንጀልን፣ ነብሰ ገዳይነትን ተምሮ የመጣለሽ ከሆነ ነገ ላንቺ ስጋት ነው። ቴክኖሎጂውም በዛ ልክ ፊድ በምናደርገው ነገር ስለሆነ ደሞ መጀመሪያ ካችን ያደርገው እኛ የሰጠነው ነገር ምንድን ነው እሱ ኢንተርፕሬት አድርጎ ወደ እኛ ጋር የሚመልሰው ምንድን ነው የሚለው በጣም ከባድ ነው። ታዲ አዎ፣ በሚገባ እንግዲህ በአስራ ዘጠኝ ሀምሳዎቹ በአለን ቱሪንግ እና ጆን ማርቲን በተባሉ ተመራማሪዎች መሰረቱን የጣለ ነው። ኤአይ ቴክኖሎጂ እንደምናውቀው በማደግ ላይ ያሉ አዳዲስ ስልተ ቀመሮችን መተግበሪያዎችን እንዲወጡ ማድረግ ላይ ይገኛል። በ1986 ደግሞ ጄፍሪ ሂንተን እነዚሁ ቀደም ሲል ያነሳ ነው ሀሳባቸውን የገለጽንላቸው ባለሙያ እንግዲህ ለማሽን መማሪያ የሆነውን ኤአይ እንዲሁም የሰው ሰራሽ ነርቭ መረቦችን አርቲፊሻል ኒውራል ኔትወርኮችን በማዘጋጀት ቴክኖሎጂ ወደ ላቀ ደረጃ ያሳድገውታል እንግዲህ ቢያንስ የሰው ሰራሽ አስተውሎት ቴክኖሎጂ ከሰው ልጅ የማሰብ ችሎታም አይበልጥም የሚል እምነት ነበራቸው። እሳቸው ጀምሮት እንዴት ነው ደግሞ መልሰው፣ ጅራፍ ራሱ ገርፎ ራሱ ጮኋል እንድላ ይባል ምንድን ነው። እሳቸው ቀደም ሲል ሀሳባቸው የነበረው ከሰው የማሰብ ችሎታ አይበልጥም፣ ቢያንስ በቃ ሰው ልጅ የሚያገለግል ከሰው ልጅ የላቀ ሳይሆን ለሰው አገልጋይ የሚሆን ነው ብለው ነበር ያሰቡት። እና የጉግል የቀድሞ ሰራተኛ ናቸው። ያለሙት ቴክኖሎጂ ተስፋ ሰጪ ሳይሆን አንድ ህፃን ካለው ችሎታ በላይ የተሻለ ማድግ የሚችል ነው። ማለት ህፃን ብዬ ጊዜው እያደገ ይመጣላል። ከዛ በተሻለ ሁኔታ በጣም በፍጥነት እንግዲህ ልጆች የምናሳድግበት አቅም አለው አይደል? ልጆቹ የመቀበል አቅማቸው እያደጉ እያደጉ ሲመጡ ደግሞ የሆነ ጊዜ ድረስ ይሄ ግን፣ ከዛም የፈጠነ ከሰው ልጅ የበለጠ ሆነባቸውና አሁን ላይ በሚያወት ነገር ላይ እርግጠኛም አይደሉም። እንዲያውም ቴክኖሎጂ የላቀ ማሰብ ችሎታን ከሰዎች ሊነጥቅ ይችላል። በአሁኑ ወቅት ከተራ ትርጉም ስራ እስከ ትልቁ የሚሽከረከር መኪናዎች ስራ፣ አሁን የትኛውንም ቋንቋ ትራንዝሌት ማድረግ ይቻላል። ትርጉም ስራ ብትሆንም ትልልቅ ማሽኖችን በተለይ የመኪና አምራቾች በኤአይ ቴክኖሎጂዎች የመጠቀም ሰፊ ተግባር እያደረጉ እያከናወኑ ነው። በኤአይ ቴክኖሎጂ ብዙ ስራዎችን እያከናወኑ ነው ያሉ ነው። በተለይ በአውሮፓ ሀገራት እነ ቻይና የመሳሰሉ እነ ጀርመን ትልልቅ ፋብሪካዎቻቸው ውስጥ ኤአይ ቴክኖሎጂን የመጠቀም ስራ አለ እና በተለይ ደግሞ ሌላው ለጦርነት የሚሉ ሰው አልባ አውሮፕላኖች ሰው ሰራሽ አስተውሎት ሰዎችን ተክቶ ውሳኔ በመስጠትና በመስራት ላይ ይገኛል። ከዚህ አንጻር እንግዲህ የሰው ልጅ በተለይ ሰው ሰራሽ አስተውሎት ልማትን ወደ ገዳይነት ሊለውጠው ይችላል። ምን ያህል የሰው ልጅ ጦርነት ለስ ብሎ የሚያነሳው ነገር መልሶ ራሱን ሲያስጨንቀው በጣም ሰው አሁን ጦርነት ላይ ለምሳሌ ሰው ሊተኩስ ይችላል። የማይሞት ፍጥረት ነው። ምክንያቱም ይሄ በጣም በቃ ስታስብ እሱ በእርግጥ ይውል ከዚህም ከዛም እንደዛው ከሆነ እዛው ማቴሪያሎች በማለቃቸው ውስጥ መኖሩ ችግር የለውም። ይልቁንስ አንደኛው ተጎጂ አካል በሌላኛው ላይ እንት ሲሆን ነው የበላይ ሲሆን ነው ከባድ የሚሆነው እንጂ ሁለቱም በዛ ምናልባት ሁለቱም ሳይሆን ምን መሰለች ማርቴ አሁን ለምሳሌ እነሱ ጋር ከእኛ ቁጥጥር ውጭ ሆኑ፣ እንዴት ነው የምንዋገው ከማይሞት ነገር ጋር ከማይቆስል ከማይደማ ነገር ጋርና ቴክኖሎጂው ሰዎችን ከስራ ያፈናቅላል። የብሪታንያና የካናዳ ጥምር ዜግነት ያላቸው የኮምፒውተር ባለሙያው እንግዲህ ሰፋ አድርገው ነው የገለጹትና ቴክኖሎጂ ስራን በመንጠቅ ሰዎችን ስራ አጥ ያደርጋል፣ ለስራ አጥነት ያጋልጣል። ስለዚህም ፍላጎቱ የሚለጠጥ በመሆኑ ብዙ መመልከት ያለብን ይመስለኛል ይላሉ ና ስለዚህ በጤና እንክብካቤ ዶክተሮች፣ ነርሶች በቅርቡ ራሱ ቢልጌት በአስር አመት ውስጥ የሚጠፉ ሙያዎች ብሎ በርካታ ሙያዎች በተለይ የቴክኖሎጂ ማበልጸግ ላይ ምናምን ያሉ የተወሰኑ ሙያዎች እና አዳዲስ ክሬቲቪቲ የሚጠይቁ ወይም ደግሞ የፈጠራ ስራዎች ካሉ በስተቀር በአብዛኛው በአስር አመታት ውስጥ በኤአይ ቴክኖሎጂ ይተካሉ የሚል በቅርቡ ተናግሯል ና እነዚህ መስኮች ከሰው እጅ መውጣታቸው አስቸጋሪ ያደርጋቸዋል ነገሮችን። ከዚህ አንጻር ደግሞ 2025 ዓለም አቀፍ የኢኮኖሚ መድረክ ያወጣውም እንግዲህ ሳይንቱ የሳይንቲስቱን ስጋት ነው የሚገልጸው። በመረጃው መሰረት በዓለም ላይ በአሁኑ ወቅት የስራ ገበያ ላይ 48 በመቶ በሰዎች የሚሰራ ሲሆን በ2030 ይህ አሀዝ ወደ ሰላሳ ሁለት በመቶ ዝቅ ይላል ተብሎ ይጠበቃል። ና ከስራ መፈናቀል ባሻገር ሰዎች በአሁን ሰአት ራሱ እንኳን አይደለም እኛ አገር እንደዚህ ሶስተኛው አለም ላይ ያለ አይቅር ና አውሮፓ ና አሜሪካ ውስጥ ያሉት ራሱ እኮ በስራ አጥነት ኮ በጣም እየተቸገሩ ያሉበት ጊዜ ነው። ይታይ ይ ደግሞ ቦታቸውን ሲተካው ቅድም እንዳልኩሽ ደግሞ በጣም ትልልቅ ስህተቶች ሊፈጠሩ ይችላሉ። የሰው ልጅ እጁ ላይ ያለውን ነገር ከብዙ ነገር አንጻር ነው የሚወስንበት፣ አይደለም ለምሳሌ ከጊዜ በኋላ የሰው ልጅን ተክተው እነሱ መስራት ቢጀምሩ ልክ እንደ ሰዎች ርኅራሀ ሐዘኔታ፣ ደስታ የመሳሰሉ ስሜቶችን ማወቅ አይችሉም። የሚገለጹ የፊት ገጽታዎችን፣ እንቅስቃሴዎችን መለየት አይችሉም። ስለዚህ ለውሳኔ ከባድ ነው ለወደፊቱ ፍርድ ቤት ውስጥ ውሳኔ መስጠት ትልልቅ ቦታዎች አሁን እኮ ኃላፊነት እየሰጠ ነው እያለን ነው አይደለም። ሰሜን ኮሪያ ውስጥ እንደዚህ ያሉ ለኤአይ ቴክኖሎጂ ወይም ደግሞ ለሰው ሰራሽ አስተውሎት ቦታ እየሰጠን እስከሆነ ድረስ ትንሽ ከባድ ሊመስሉ ይችላሉና በተለይ ከአካባቢ ጥበቃ አንጻርም ሞዴሎችን ለማሰልጠን ለማሰራት፣ ከፍተኛ ሀይል ፍጆታ፣ የሀብት ፍላጎት፣ የአካባቢ ፍቅለት እነዚህ ነገሮች መቀነስ ይችላል። ነገር ግን ሰው ሰራሽ አስተውሎት ይበልጥ የተራራቁ የሳይበር ጥቃቶችንም ለማካሄድ አስጊ ሊሆን ይችላል የሚል ስጋቶች አሉና እንግዲህ ወደፊት አለማችን ምን ሊገጥማት እንደሚችል በሂደት ምና ይሆናል የአጠቃቀም ጉዳይ ወይም ደግሞ እንግዲህ ከሰው ልጅ እስካልወጣ ድረስ የሰው ልጅ ማንኛውንም ውሳኔ መወሰን መብት እጁ ላይ ነው። የመወሰን አቅሙም ስላለው እነዚህን ነገሮች በሂደት ማስተካከል ይገባል። እነዚህ ባለሙያዎች እዚህ ድረስ ከሰጉ ደግሞ እነሱም ከሚመጣው በስልክ በምናምን እራሱ የምንጎዳውን ጉዳት እያየ ነው አይደለም። ጊዜያችንን እንደሰጠነው በጣም ባለፈው ሳምንት እያነሳ ነው ነበር። ሙዚቃን በአፕሊኬሽን መስራት ከተቻለ ፊልምን በአፕሊኬሽን ለምሳሌ ድሮ አምስት መቶ ሺህ ብር የሚጠይቀው የመድኃኒት ማስታወቂያን አሁን በጉግል ቪኢኦ ስሪ ወይም ፍሎ በተባለው አፕሊኬሽን ወይም አዲሱ ፊውቸር በሱ ውስጥ በአምስት መቶ ዶላር መስራት ይቻላል። አንደኛ የገንዘብና የጊዜ ጉዳይ ይቀንሳል። ግን የሰው ልጅ ብዙ የሰው ልጅ በዚህ ስራ ውስጥ አለ። ሆሊድ ውስጥ በቅርቡ ተቃውሞ ወጥተው ነበረ። የሆሊድ ተዋንያን ምንድን ነው በተለይ ሆሊድ የሚሰሩ ፊልሞችን የአክትረሱን ገጽታ በመውሰድ ድምፁን በመውሰድ በዛ ፊልም የመስራት ነገርና በርካቶችን በዛም ልክ ብዙዎች ደግሞ የተጠቀሙ ይኖራሉ። ቴክኖሎጂ ማበልጸግ ላይ ምናምን የሚሰሩ ሰዎች ማንኛውም በነገር ላይ ማንኛውም ዓለም ላይ የሚፈጠር ነገር ሁላ ግማሽ ጥቅም የሆነ ያህል ጥቅሙ ወይ ያመዝናል ወይ ጉዳቱ ያመዝን ይሆናል እንጂ የሆነ ጥቅም ሳይኖረው ወይ ደግሞ የሆነ ጉዳት ሳይኖረው አይቀርም። አዎ ኮቪድ ሲመጣ መድኃኒት ያመረቱ ሰዎች ይኖራሉ። ማክስ የሸጡ ሰዎች ይኖራሉ። ሀብታም ብዙዎች ግን ምንድን ነው ይሄ በጣም ደግሞ እንትኑ ስታየው ሰፊው ነገር የሰው ልጅ ብዙ ሪሶርስ የሰው ልጅ የገንዘብ የሰው ልጅ ብዙ አቅም የሚወስድና የሰው ልጅ ከብዙ ጥቅሞቹ የሚያስወጣ ስለሆነ ስጋቱ ያ ነው። ምናልባት እንግዲህ ሰሪዎቹ ደግሞ ማርሻቸውን ቀየር አድርገው ጠቀሜታውን ጎላ ጉዳቱን ቀነስ ያደርጉት ይሆናል ብለን እናስባለን። እያደመጣችሁ የምትገኙት አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ የሚያመሹበት ፕሮግራሙ አራት አይን በናፍቆት ማስታወቂያ ስራዎች ድርጅት የተዘጋጀ ይቀርባል። በመስተንግዶ ማርታ ሰፋና ታሪኩ ከበድ አብረናለን።